ሰብስባው በግሯ ስታጥብ አገኘቻት። አባያውን ሰብስባ በግሯ ስታጥብ ሴትዮዋ ነቅላለች፣ ተጣሉ። ከዛ መዳም ቤት የምትሰሩ እህቶቼ፣ እንዲሁም ደግሞ ኮንትራት ሆናችሁ አዲስ የመጣችሁ፣ እንዲሁም ደግሞ ገዲሞቹ መባካቸው ይህንን ቪዲዮ እስከ መጨረሻው አዳምጡት፣ እንዲሁም ደግሞ አዲስ ለሚመጡ እህቶቼ እንዲደርሳቸው ላይክ ሼር አድርጉልኝ ማለት ነው። እንደነገርኳችሁ እኛ ሳናውቅ የምንሰራው ነገር አረቦቹ አውቀን የምንሰራ እየመሰላቸው እኛን ችግር ላይ እየጣሉን ነው ማለት ነው። እና እባካችሁ ተጠንቀቁ። ቪዲዮውንም እስከ መጨረሻው መከታተል ላይክ ሼር አድርጉት። አላህ ይጠብቃችሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ ያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልኝ አልኩኝ። ተተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት በተለይ ኮንትራት ቤት ሆናችሁ ያላችሁ እህቶቼ እንዲሁም ደግሞ አዲስ ለም ያላቸው መጥቶቼ ይህ ቪዲዮ ስለሚጠቅማችሁ እስከ መጨረሻው አዳምጡት ማለት ነው። ዛሬ እቺ ልጅ ላይ የደረሰው ነገር እናንተም ላይ እንዳደርስ ባሁን ሳለ አረቦቹ ጭራሽ በሽተኛ ናቸው። በተለይ ደግሞ ሱካር በሽተኛ የሆኑ አረቦች እናንተ ሳታውቁ በስህተት ላደረጋችሁት ነገር አውቃችሁ የሰራችሁት መስሏችሁ እስከ መግደል የሚደርሱ አሉ ማለት ነው። ወላሄ እኔ ከዚህ በፊት ነገራችኋለሁኝ መልስ ስለሰጣኋት ብቻ የሆነ ነገር ጠይቃኝ፣ ቶሎ ቶሎ ስትጣይ እንትን ስትለ ስታስቸግረኝ፣ ነይ ነይ ነይ ያለች ስታስቸግረኝ ጮክ ብዬ በጣም ጭንቅ ውስጥ ነበርኩኝ። በዛ ሰዓት ማን ሀገር ደውዬ ልጆቼ ታሞብኛል፣ እንደገና አባቴ ናሞታል፣ ጭንቅ ውስጥ ስለነበርኩኝ ለተናገረችው ነገር መልስ ሰጣኋት ጮክ ብዬ ማለት ነው። ስለበዛብኝ ነው። እሷ ግን ምንድን ያደረገችው ወላሂ ለአዚም መጥበቅ ላይ ሽንኩርት እየቆረጥኩበት የነበረውን ሲኪን ወይም ደግሞ ቢላዋ ይዛ መታ፣ ፊቴ ላይ ነው ያቆመችው ማለት ነው። በቃ አርድሻለሁ ነው ያለችኝ። እና አረቦቹ እዚህ አገር ላይ ያሉ አረቦች እንዳለ በሽተኛ ናቸው። ተላጃውን ብታዩት እንዳለ መድኃኒት ብቻ ነው ያለው ማለት ነው። በመድኃኒት ነው የሚንቀሳቀሱት፣ ገብቶቸዋል እኛ ግን በስህተት የምንሰራቸው ነገሮች እነሱ ግን አውቀው ሳይነግሩን ሳያስረዱን ይቀሩና መጨረሻ ላይ ግን እኛ ላይ ችግር ያደርሳሉ። እስከ ህይወታችን እስከ ማበላሸት ድረስ ይደርሳሉ ማለት ነው። እንደነገርኳችሁ እች ልጅ ላይ አዲስ ነው የመጣችው። ምንም የምታውቀው ነገር የለም ስለ ሀገሩ ምን እንደሆነ፣ እንዲሁም ደግሞ አድርጌ ያለቻትን ነገር ራሱ ምን እንደሆነ የምታውቀው ነገር የለም። ገብቷቸዋል። እሷ የምታቀው ማሽን ላይ ያስገብታ ማጠብ ብቻ ነበረ የምታቀው። እሷ ግን በእጅሽ ጠቢ ነው ያለቻት። እች ግን አላወቀችም። መጨረሻ ላይ በመጀመሪያው ተጣሉ እንደገና መልሳ በእንትኑ አባያው ብዙ ስለነበረ ግማሹን በማሽን እያጠበች ስታገኛ ጮኸችባት። እንደገና እሽ ብላ እሱን አውጥታ ደግሞ በእጇ እያጠበች እጇን ሲደክመው ምንድን ያደረገችው በእግሯ ማጠብ ጀመረች ማለት ነው። በእግሬ ይረገጣል። እኔም አሁን ብዙ ጊዜ የቤቱ ገሳላ ሲበላሽ ልብሴን የማጥበው በግሬ ነው። ገብቷችኋል። በእግራችሁ ሲሆን ቶሎ ይፈጥናልም እንዲሁም ደግሞ በደንብ ይታጠባል። እና እች ልጅ በሀገራችን የለመድ ነው። ይሄንን ነው አንዳንድ ጊዜ በእጃችሁ እያጠባችሁ እጃችሁ ሲደክም በግር ነው የሚታጠበው፣ የተለመደ ነገር ነው። እነሱ ግን በእጅ ሽጠቢ ስትላት ታውቃላችሁ። የዚህ ሀገር ደግሞ ሳሙናው ራሱ የእጅን ወዝ ያነሳል፣ እጅን ያቃጥላል፣ ይቆራርጣል። በጣም ስለደከማት ደከማት ምንድን ነው ያደረገችው? ብዙ ስለነበረ ሰብሰብ አድርጋ እንዳለ ያለውን አባያ በእግሯ እየረገጠች እያጠበች እያለ ትደርስባታለች። እንዴት በእግርሽ ታጥቢያለሽ? በዚህ በቆሻሻ እግርሽ! እያለች እጅሽን ትተሽ እንዴት በእግርሽ ታጥቢያለሽ? ምን ያክል ብትንቅኝ ነው? ምን ያክል እኔን አውርደሽ ብታኝ ነው ብላ ጮክ ብላ ተጣሉ፣ ተደባደቡ ማለት ነው። ከዛ በኋላ ግን ደላላዋ ጋ ትደውላለች። ደላላዋም ደግሞ እዚህ ጋር ሶሻል ሚዲያ ላይ ስለሆነ ነንጨፋን እንደዚ አቀማጥላ ምናምን በቃለስልሳ ልሳ ምናምን የምታወራው እንጂ ያኔ ከንትኗ ጎን ነው የምትሆነው። የታወቀ ነው፣ ደላሎች እንዳለ ለአረቦች ናቸው የሚያሽቃብጡት፣ ከአረቦች ጎን ነው የሚሆኑት። ለምን እነሱ ስሰቱ እንኳን ቢሰሩ፣ እች ልጅ የምታውቀው ነገር የለም ስለ ሀገሩም ስለምኑም የገባት ነገር የለም። ከሀገሩም ደግሞ ሲያመጡ አስረድተው ትክክለኛውን ነገር ነግሮ አይደለም አስተምሮ አይደለም የሚያመጡት። እና ከዛ በኋላ ተጣሉ። ሁለተኛ ለሶስተኛ ጊዜ ሲጣሉ ከዛ ፖሊስ ቤት ወስታት አለው ስትላት፣ ውሰጃት ትላታለች። ማለት ማናስቡት እንግዲህ አይ ፖሊስ ቤት አትውሰጃት ካልፈለግሽ፣ አታምጫት ሌላ ሰው ሰጥሻለሁ ማለት ትታ፣ ፖሊስ ቤት ውሰጃት ከፈለግሽ ትላታለች። እች ልጅ እችን ልጅ ይዛ እቺ አረብ ፖሊስ ቤት ተወስታታለች። ከዛ በኋላ ፖሊሱ ካናገራት እና ችግሩን ካወቀ በኋላ ደላላይቱ ጋር ይደውላል እና ወላሂ፣ በተለይ ደግሞ የዱባይ ደላሎች አላህ በላይ ያውርድባችሁ። እህቶቻችንን እያመጣችሁ ባላወቁት ነገር ችግር ውስጥ የምትከቷቸው የምታሰቃዩቸው አላህ የእጃችሁን ስጣችሁ፣ አኬራ እንኳን አይጠብቃችሁ፣ በላውን ያውርድባችሁ ነው ምለውና ወላ ብዙ ደላሎች ለብራቸው ብራቸውን ደመስ ተፍቶ ያመጧቸውና ካመጧቸው በኋላ ያልሆነ ነገር ነግረው እንዲሁም ደግሞ እዚህ ሀገር ላይ ከመጡ በኋላ በጥሩ ሁኔታ እንደሚኖሩ ምናምን ነገር የቤተሰቦቻቸውን ገንዘብ ጨርሶ ያመጡና ችግር ላይ ነው የሚጥሏቸው። ማን ነው ከችግር ላይ ሲወጥቁ እንኳን ደውለው ሲናገሩ ትክክለኛ ነገር አይደለም የሚናገሯቸው። እንዲሁም ደግሞ ችግር ደረሰብኝ ብለው እንኳን ከአረቦች ስጣሉ ና ከአረብ ጋር ችግር ስደርስባቸው ከነሱ ጎን ከመቆም ይልቅ ከመዳሞች ጎን ነው የሚቆሙት፣ ለመዳም ነው የሚያሽቃብጡት ማለት ነው እና እንደነገርኳችሁ ፖሊሱ እዚሽ ደላላይ ላይ ይደውላል። ደላይ ልሽ ስጧት ሄዳና ያችን ልጅ ታመጣታለች ማለት ነው። አሁን ደግሞ እንዲያደረገች እንዲያደረገች ብላ አፏን በቅቤ እንትን ብላ፣ አንዳንዴ ወላሂ አፉ አፉ ቅቤ ሆዱ ጩቤ የሚባለው ነገር እውነት ነው። አንዳንድ ደላሎች የስራችሁን ስጣችሁ ምን አለበት እናንተ አደላላ ትሆኑ ስራ አትስሩ ማለት አይደለም፣ ግን በተገቢውን ስራ ነው መስራት ያለባችሁ። እህቶቻችን አምጥታችሁ በሰው ሀገር ላይ ከምታጎሳቅሏቸውና ችግር ላይ ከምትጥሏቸው፣ ችግር ላይ ከወደቁ ሮጣችሁ መድረስ ሲገባችሁ፣ ከነሱ ጎን ቆማችሁ ጥላ መሆን ሲገባችሁ፣ ከነሱ ነው ጎን ነው የምትቆሙት ከአረቦች ማነው። በዳይ ከሆኑት ተበዳይ ከሆነችው ሰራተኛ ጎን ሳይሆን ከበዳይ ጎን ነው የሚሆኑት። ማነው። ብዙ ጊዜ እኔ ስለደረሰብኝ ነው የምናገራችሁ። ወላሂ ነው ምላችሁ ሀታ ኤምባሲ ራሱ ከዚህ በፊት ፓስፖርት ለማውጣት ሄጄ የደረሰብኝ ነገር አለ። ለምን ከንትን ፓስፖርቴ ከተበላሸ ወይም ደግሞ ሰውየው ከወሰደብኝ መመለስ ፓስፖርቴን ሊመልስን ሰባት ሺ ሪያል ጠየቀኝ። ማነው ደላለው በመሀል ያለው። ከዛ በኋላ እሱም እንትን ከምል ብዬ ፓስፖርት ለማሳደስ ወደ ኤምባሲ ሄዳለሁ። ለመጀመሪያ ጊዜ ነው የሚሄደው። ኔ የዚህ ሀገር ኤምባሲ አላቀውም። ብዙ ጊዜ ሰዎች ሄደው ችግር ደረሰብኝ ስሉ ግራ ይገባኝ ነበረ። በዛ ቀን ግን ሄጄ ወላ ላዚም ሊገባ ከለከለኝ፣ ማለት ነው ሁሉ ነገሬን ብሪንታ ሲቤሉ ነገር እ መጥቼ ደክሞኛል። በሰአቱ እኔ በጣም ጭንቅላት ያሞኛል፣ በጣም ደክሞኛል። ፀሐዩ አለ። ከዛ ሹርጧው አየኝና ምን ሆኖች ነው ምናምን ስለኝ፣ አሞኝ ነውና ቶሎ ገብቼ ፕሮሴሰን ጨርሼ ወደ ቤት መሄድ ፈልጋለው ስለው እሽ ታል ታ አለኝና እንትን ከኋላው ተከተይኝ ያለኝና ሄደ ማለት ነው በሮጋ ደርሶ በእርጋ ቆሞ የሚጠብቀውን ሰውዬ የኛ ሰው ነው። አናገረው ማለት ነው እና ደክሞት፣ አሟታል። ስለዚህ ቶሎ ፕሮሰሷን ጨርሱላት፣ አስገባት። ፀሐዩ ሲምታት ደግሞ እንትን በሰአቱ እኔ በጣም እንትን ዶሃ ወይም ዶሃ ማለት በኛ ምንድን ነው ራሴን ሊስት ደረስኩኝ ማለት የሆነ አይኔ ላይ ጨለማ ሲመጣ አይቶኛል። አይኔ ላይ ጭልም ሲልብኝ በቃ ሚይዘው ነገር አጥቼ ወደ አሁኑ ሄጄ እንትን ቶሎ ብዬ ተቀመጥኩኝ ማለት ነው። በዛን ሰዓት ነበረ ያገኘኝ እሱ አዝኖልኝ እንኳን ሄዶ የራሴን ዜጋ ሲያናገር ምንድን ያሉት ውሸታም ናቸው፣ አስመሳዮች ናቸው አይልም። እኔ ወላ የእውነት አሞኛል እኮ ለወጥቅ ሰው እንደራሱ ሹርጣው ስላየኝ ነው። እና ይህ ማት ግዝባነ ሹፍታ ካነት ብጥ ያለው ማለት ነው። እንደዛም ብሎ ወላ እንዴት እንዳፈጠጠብኝ ቆሞ፣ አስገባት ብሎ ሲያስገድደው ወላ እንደውም ቶሎ ብሎ የሚያስገባኝ ነበር የመሰለኝ ቆይ ቆይ ያለኝ ማለት ነው። ገለመጠኝ። ከዛ አስገባት ከላስ ደኸለ ግልትልክ ደኸለ አለው። ከዛ አስገባኝ ማለት ነውና ከኛ ዜጋ ይልቅ አረቦቹ፣ አንዳንድ አረቦች ርህራህ ያላቸው እዝነት ያዝናሉ። አንዳንዶቹ አንዶቹ ማለት ሁሉም እያልኩ አይደለም። መጥፎ እንዳለ ሁሉ ጥሩ አለ፣ ጥሩ እንዳለ ሁሉ መጥፎ አለ ማለት ነውና ብዙ ጊዜ ለኛ የሚያዝርልን የሀገራችን ዜጋ ሳይሆን የሌላ ሀገር ዜጋ ባዳ ነው ለኛ የሚያዝርልን ማለት ነውና እህቶቼ የራሳቸውን ጠብቁ። እንዲሁም ደግሞ ያላውቃችሁትን ነገር አስተርግሙ። እንዲሁም ደግሞ አረቦች ፊት እኔ አረቦች በሌሉበት አትጠቡት ያልኩ አደለም። በእጃችሁ ይጠቡ ስሏችሁ በእግራችሁ ማጠብ ትችላላችሁ፣ ሽንት ቤትን ዘግታችሁ ማለት ነው። ግን አረቦቹ ፊት በእግራችሁ ስታጡ እንዳያችሁ፣ ለምን ችግር ውስጥ ይከታችኋል። እነሱ ንቀት ነው የሚመስላቸው፣ በቀኛ የምንደክምን አይመስላቸውም። እኛ ሀዲድ ታውቃላችሁ ብረት ነው ምን መስላቸው። ወላሂ ላዚም ብዙ ጊዜ ፊሊፒኒዎቹን የሆነ ነገር ትልና ማለት ነው ትልቅ ነገር አንሱ ትላቸውና አንችን ምናምን ስሉ ሽታ ታንሰው ትላለች ማለት ነው። ብዙ ጊዜ በቃ እኔ እንደ ሀዲድ እንደ ምንድነው እንደ ብረት ነው የሚያዩን። በአጠቃላይ እኛ ሀበሾቹን ብረት ናቸው ነው የሚሉት። ወላሂ እኛን ሀይለኛ አድርገው ነው የሚያዩን። አላህ ከአይናቸው ይጠብቀንና ሀባቢ ባካችሁ እራሳችሁን ጠብቁ። እንዲሁም ደግሞ የምታደርጉትን ነገር ተጠንቅቃችሁ አድርጉ። ራሳችሁን እደጋ ውስጥ እንዲሁም ደግሞ ችግር ውስጥ የሚከታችሁን ነገር አታድርጉ። አላህ ደግሞ በጥላው ስር ያደርጋችሁ ከእንደዚህ አይነት ጭንቅና ከመዳን ቤት መከራና ስቃይ አውጥቶ አላህ ሱብሓነሁ ወተዓላ የተሻለ ህይወት ውስጠን ሀገር ገብተን የምናርፍበትን እንዲሁም ደግሞ ከቤተሰቦቻችን ከምንወዳቸው ሰዎች ተጨምረን የምንደሰትበትን ጊዜ ቅርብ ያደርግልን። በሰው ሀገር ወጥቶ ከመቅረትም አላህ ይጠብቀን። ወዳችኋለሁ። ላይክ አድርጉ እሺ። አመሰግናለሁ።